ም ጤና ይስጥልን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ለዓላማው የጸና በስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ሲሉ ሌተናል ጀነራል አለምሸት ደግፌ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ በኢትዮጵያ ወታደራዊ አካዳሚ ተገኝተው ከመከላከያ ሰራዊት ከተለያዩ ክፍሎች ለተውጣጡ የስነ ልቦና ግንባታ ሙያተኞች የግንዛቤ ማስጨበጫ ሰጥተዋል። ሌተናል ጀነራል አለምሸት ደግፌ ዘመኑን የሚመጥን ትጥቅን በመታጠቅ በጠንካራ ዲስፕሊን የታነጸ የዓላማ ጽናትና የአመራር ችሎታ ያለው ያለው ተልእኮን በብቃት የሚወጣ በስነ ልቦና ጠንካራ የሆነ ፕሮፌሽናል ሰራዊት እየገነባን እንገኛለን ብለዋል። ለህዝብና ለሀገር ዘብ የቆመው የመከላከያ ሰራዊት በየጊዜው በኢትዮጵያ ላይ የሚቃጣን ትንኮሳ በመቀልበስ የጸናች ኢትዮጵያን ለትውልድ እያሻገረ ይገኛልም ነው ያሉት። በግንዛቤ ማስጨበጫ ስልጠናው ላይ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀኔራል እንዳልካቸው ወልደ ኪዳንን ጨምሮ ከፍተኛ መኮንኖች ተገኝተዋል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁነታችንን አጠናክረን እንቀጥላለን ሲሉም ሌተናል ጀነራል ይመር መኮንን ገለጹ። የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ሀያ ሰባተኛ ዙር ባለሌላ ማዕረግተኞችንና አስረኛ ዙር መሰረታዊ ወታደሮችን አስመርቀዋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ኢትዮጵያ ከሁሉም ጎረቤቶቿ ጋር በሰላምና በልማት ተሳስራ በጋራ ጥቅም ላይ የተመሰረተ ወዳጅነት ይዛ ለመቀጠል ፍላጎት ያላት ሀገር መሆኗን ተናግረዋል። በተቋሙ የሰራዊታችንን አቅም በሁሉም ዘርፍ ለማጉልበት በስልጠና፣ በሰው ኃይል፣ በትጥቅና በቴክኖሎጂ መዘመን ብቃት ያለው ኃይል ማብቃትና በማዘጋጀት በአጭር ጊዜ የማድረግ አቅምና የዝግጅነት ደረጃ ማሳደግ የሚያስችል ስራ እንዲሰራ መደረጉንም ገልጸዋል። በምረቃ ስነ ስርአቱ ላይ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀኔራል ይመር መኮንን፣ ጄኔራል መኮንኖችና ጥሪ የተደረገላቸው እንግዶችም ተገኝተዋል። በሎጂስቲክስ ዋና መምሪያ የትራንስፖርት መምሪያ ለሰራዊቱ ተልዕኮ ስኬት ቁልፍ ክፍል ነው ሲሉ ሌተናል ጀነራል አብዱረህማን እስማኤል ገለጹ። የመከላከያ ሎጂስቲክስ ዋና መምሪያ መከላከያ ሰራዊቱ በተሰማራባቸው ማንኛውንም ግዳጅ የላቀ ውጤት እንዲያስመዘግብ በተቋሙ የተሰጠውን ተልዕኮ የሚያሳኩ ሎጂስቲካዊ ድጋፎችን ተደራሽነትን ለማረጋገጥ የሚያስችሉ በርካታ ተግባራትን በበጀት ዓመቱ አቅዶ እያከናወነ የሚገኝ ሲሆን ከነዚህ መካከል የሙያተኛውን አቅም በስልጠና ማብቃት ቀዳሚ በመሆኑ ይህንን ለማሳካት እየተጋ ይገኛል ብለዋል። ላለፉት ስድስት ወራት ከሁሉም የሰራዊት ክፍሎች ለተወጣጡ አራተኛ ዙር ለተሽከርካሪ አሽከርካሪ ሙያተኞች ሲሰጥ የነበረው የሙያ ስልጠና ተጠናቆ ሙያተኞች ተመርቋል። በዚህ የምረቃ ስነ ስርዓት ላይ በክብር እንግድነት ተገኝተው ለተመራቂዎች የስራ መመሪያ የሰጡት የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብድራህማን እስማኤል የሎጂስቲክስ ትራንስፖርት መምሪያ ማለት ለሰራዊታችን በማንኛውም ግዳጅ የተሰጠውን ተልዕኮ በአስተማማኝ የሚፈጽምና ስኬቶችን ከጊዜ ወደ ጊዜ የሚቀምር በተቋማችን የሎጂስቲክስ ቁልፍ ክፍል ነው ነው ብለዋል። በሁሉም የሀገራችን አስቸጋሪ መልክዓ ምድር ተንቀሳቅሶ ሰራዊታችንን የሚመግብ የሚያለብስ የሰው ኃይልና ትጥቅን የሚያጓጉዝ እንዲሁም የሎጂስቲክስ አጠቃላይ ግልጋሎታዊ ድጋፎች ውህድ እንደ ድልድይ በመሆን የሚያሳልጥ ወሳኝና አስፈላጊ ክፍል መሆኑን ገልጸዋል። ትራንስፖርት በውስጥ አቅሙ በየጊዜው አዳዲስ ሙያተኞችን እያፈራ ተቋማችን ለሚሰጠው ግዳጅ ራሱን እያበቃ የመጣ ስለመሆኑ የዛሬ አራተኛ ዙር ተመራቂዎች ምስክር መሆናቸውን በማረጋገጥ ለቀጣይ ተመራቂዎች ወደ ስራ ሲገቡ የተቋሙንና የሎጂስቲክን ተልኮ ርተው በሀገራችን ውዳን ጦር ሀብት የተገዙትን ዘመናዊ ከባድ የጭነት ተሽከርካሪዎችን ከአደጋና ውድመት በመከላከል ለሰራዊታችን አገልግሎት መስጠት እንዳለባቸውም አመላክተዋል። የፈንጅ ማምከን የሰልጥኖ አሰልጣኞች ስልጠና ተጠናቀቀ። በመከላከያ ሰላም ማስከበር ማዕከል ዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩትና በፈረንሳይ መንግስት የገንዘብ ና የቴክኒክ ድጋፍ በጋራ ባዘጋጁት በተባበሩት መንግስታት ዓለም አቀፍ ሰላም ማስከበር የትብብር ተልዕኮ ላይ አተኩሮ ሲሰጥ የቆየው የሰልጥኖ አሰልጣኞች ስልጠና ተጠናቋል። በስልጠና መዝጊያ ስነ ስርዓቱ ላይ የተገኙት በኢትዮጵያ የፈረንሳይ ወታደራዊ አታሼ ኮሎኔል ሰባስቲያን ፕሊሰር የፈንጅ ማምከን አገልግሎት ጽንሰ ሀሳቦችና የተግባር ልምምድ ዙሪያ ሲሰጥ የነበረው የሰልጥኖ አሰልጣኝ ስልጠና ባለስልጠና በቂ ግንዛቤ ያስጨበጠ ስለመሆኑም ተናግሯል። ኮሎኔል ሰባስቲያን ፕሊሰር በመከላከያ ሰላም ማስከበር ማዕከል ለዓለም አቀፍ ማሰልጠኛ ኢንስቲትዩት የሚደረገው ድጋፍ ተጠናክሮ እንደሚቀጥል ና ኢንስቲትዩቱ ስልጠናው ተጀምሮ እስኪጠናቀቅ ድረስ ያደረገውን ያላሳለሰ ክትትል አመስግነው ስልጠናውን ካጠናቀቁት አስራ አምስት አባላት መካከል ስምንት ለበለጠ ስልጠና ቀጣይ ኬንያ ናይሮቢ በሚሰጠው ስልጠና ላይ እንደሚሳተፉም ጠቁመዋል። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ አጫጭር መረጃዎቻችን እነኚህ ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። በያላችሁበት መልካም ጊዜ